ሰላም ሰላም፣ ውድ ቤተሰቦች ሰላም ናችሁ? እንደት ናችሁ? እና ደህና ነኝ። ዛሬ ደግሞ አንድ አጭር ቪዲዮ ይዤላችሁ ያለሁኝ ያው እንደተለመደው አጠርጠር ያሉ ቪዲዮች በማቅረብ ላይ ይገኛለሁኝ። ከዛ በፊት ግን ያው ከማቅረብ በፊት ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳይረሳ። ዛሬ አንድ አጠር ያለች ስለ ሀገራችን በምትገኝ ተክል አወራችኋለሁኝ። ምንድን ነው መሰላችሁ? ስለ ዳማ ከሴ ምን ያክሎቻችን እናውቃለን? ምን ያክልስ እውቀት ቀርቷ ለመዳማ ከሴ ዙሪያ ማቀርብላችሁ ያው፣ ስለ ዳማ ከሴ በሀገራችን የሚገኝ እጽ ወይም ቅጠል ነው። በሀገራችን በአጠቃላይ ወደ ሰማንያ ስድስት ሰማንያ አምስት ለመድኃኒትነት የሚውሉ እጽዋቶች አሉ። ከነሱ ውስጥ እንግዲህ አንዱ ዳማ ከሴ ነው። ዳማከሴ ሀገር በቀል ነው ማለት ይቻላል ሲሆን በሳይንሳዊ ስሙ ምን ይባላል? ኦሲመም ላሚፎለም ይባላል። ዳማከሴ ሁለገብ የሆነ የመድሃነት ባህር ያለው ቅጠል ወይም እጽ ነው ማለት ነው። በባህላዊ ሕክምናም ከተክሉ የሚገኝ ጭማቂም ለተለያዩ ለዓይን በሽታዎች ለራስ ምታት በተለይ ትኩሳት ባለን ሰዓት እሱን ብንጠቀም ከበሽታው ያስታግሰናል ነው የሚለው መረጃው። በተጨማሪም ለምለም ቅጠሉን በመጭመቅ ተጨምቀው ሲጠጣ ለተቅማጥ ደም ያለው ተቅማጥና በተለይ ትኩሳት ሲያጋጥመን ወይም ምች በሆነ ሰዓት እንደዚህ አድርገን ብንጠቀመው የተሻለ ነው ማለት ነው። ተክሉ በተለያዩ የጤና ችግሮች ላይ አስተማማኝ የሚባል የመፈወስ ባህሪ ያለው ሲሆን በሀገራችን በተለያዩ አካባቢዎች ለቆዳ፣ ለአንጀት እና ጨጓራ እና ተያያዥነት ላላቸው ሕክምናዎች ይወሰዳል። ቅጠሉን ሌላው ደግሞ የሚያስገርመው ነገር ምን መሰላችሁ? ለቆዳ፣ ለአንጀት፣ ለጨጓራ እና ለተለያዩ በሽታዎች እንደሚጠቅም ሁሉ እዚህ ላይ ምንድነው፣ ቅጠሉን በመጨስ የውበትን ትንኝ እንደምንከላከል ነው የሚያሳየን። ሌላው ዳማከሴ ከኢትዮጵያ ያው እንደነገርኳችሁ በኢትዮጵያ ብቻ የሚበቅል እጽ ነው። ለእቃ ማጠኛም እንጠቀመዋለን። አጠቃቀሙ ዳማከሴውን ያው በመጭመቅ ጨምቆ በመጠጣት ሊሆን ይችላል፣ በመቀባት ሊሆን ይችላል፣ በጆሮ በማድረግ ሊሆን ይችላል እንደገና ደግሞ በማፍላትም ሊሆን ይችላል። አወሳሰዱ ያው እንደ በሽታው አይነት ስለሚሆን አጠቃቀሙ ያው ለእናንተም ተውላችሁ የተሻለ ይመስለኛል። ያው ለማስታወስ ያክል ነው ይህችን ያነሳውባችሁ። ሌላው ደግሞ ለጉፋን፣ ለምጭ ያው ጥቅም ላይ እየዋለ ይገኛል። የአንጎል ጥቃት የአንጎል ጥቃት ይሄን መሆኑን ለራሱ ስንቶቻችን ነውቃል? የአንጎል ስትሮክ የጀርባ አጥንት የማጨፍለቅ የጅማት መጨማደድ አያቸ ለማከም ከፍተኛ ጥቅም ላይ አለው። በአጠቃላይ ከነርቭና ከጡንቻ ጋር የተያያዙ የተያያዙ ችግሮችን ለማከም ማለትም የጡንቻ መዛ ሊሆን ይችላል። የቆዳ ሕክምና የሚደረግ እንክብካቤ ከስፖርት ጋር የተያያዙ ጉዳቶችን ከእጅና እግር መቆረጥ እና ከአንጀት መሰንጥ ጋር የተያያዙ ችግሮች በቀላሉ ለማከም በቀላሉ ለማዳን ያስችለናል ነው የሚለው። ሌላው ደግሞ ቅጠሉን በመለጠፍ ሊሆን ይችላል። ወይም ልጩን ልጫውን ቦታ ላይ በመለጠፍ ሊሆን ይችላል። ያንን የደረሰብን ቦታ ላይ አደጋው የደረሰብን ቦታ ላይ በመለጠፍ ሊሆን ይችላል ያንን ቁስል ቶሎ እንዲደርቅ እና እንዲድን ያስችለናል ማለት ነው። ለዛሬ አዘጋጀላችሁ ቪዲዮዎች እንታክላለች። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ እንዳይረሳ። በተረፈ ወዳችኋለሁ። ሰላማችሁ በስት ይበል። ቻው ቻው።